ሰላም ሰላም ውድ ጓደኞቼ እንዴት ናችሁ? ደህና ናችሁ ወይኔ? ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም ኔጋ? ሁሉም ሰላም ነው፣ እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። እግዚአብሔር ሰላም ከእናንተ ጋር ይሁን። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አርጉ። ሰብስክራይብ እያደረጋችሁ አይደለም ወገን፣ ሰብስክራይብ አድርጉ። አበረታቱኝ አበረታቱኝ። ሰብስክራይብ አድርጉ፣ ላይክ፣ ሼር ሰብስክራይ እንድታደርጉ እንድትተባበሩ በትክክልና ጠይቃችኋለሁ። ከዚህም በፊትም ደግሞ ከኔ ጋር ይሆናችሁ ሰብስክራይብ ያደረጋችሁ ላይክ ሼር ከኔ ጋር ይሆናችሁ ከኔ ጋር ቤተሰብ ይሆናችሁ። ምዝገና ከልብ ነው። ምዝገና ከልብ ነው። አመሰግናለሁ ወገኖች፣ እህዶች፣ ወንድሞች ሁላችሁንም በጣም ነው የሚያመሰግነው። አሁንም ደግሞ ያላችሁ ከኔ ጋር ላይክ ሼር ሰብስክራይብ አድርጋችሁ እንዲታበረታቱኝ በትትና ጠይቃችኋለሁ፣ ወገኖቼ፣ ወንድሞቼ፣ እህቶቼ እላችኋለሁ። በተረፈ እህቶቻችን በስደት ያላችሁ፣ እንደኔ በስደት ያላችሁ እራሳችሁን ጠብቁ። ከራስ በላይ ነፋስ ብሏል። ከራስ በላይ ምንም የለም ወገን እራሳችሁን ጠብቁ። አብዛኛ አዲሶቹ ናቸው። አዲሶቹ አብዛኛ አዲሶቹ ሁለት ዓመት ያልሆኑ ሀመት ያልሆኑ እህቶቻችን ራሳችሁን ጠብቁ። ለምን ያገኛችሁትን ብሉ። ያው ስንቶቹ አሁን በዚህ በሙቀት ስንቶቹ ወድቀው ስንቶቹ ጎዳና ላይ ወድቆ ንፋስ ይዟቸው ይሄዳል የእውነት ብሉ ያገኛችሁ፣ አይናቅም። የሰው ሀገር ላይ ምርጫ የለም። እንስሳ አይሁን እንጂ ያገኛችሁትም ብሉ። ይሄንን ነው የሚመክራችሁ። እኔ በተረፈ ደግሞ ማለት የፈለግኩት እናንተ ከመዳም ጋር ማለት ነው ካሰሪያችሁ ጋር ዝምምነት ካላችሁ ነገር አይከብድም። ነገር የሚከብደው ከእሷ ጋር ምልልስ ቃለ ምልልስ ካረጋችሁ ነው ነገር የሚከብደው፣ እንጂ ነገር አይከብድም። ስራ አይከብድም። ያው ስራ ይከብዳል፣ ግን ይሄን ስራ ከብዶ ጭንቅላት የሚያሳምም አይደለም። ግን የሚከብደው ምንድነው? ከእሷ ጋራ ንግግር እሷ እንዲያርግ ስትልሽ፣ አንቺ እምቢ ካልሽ፣ ወይ ሀሪጋለሁ ካልሽ፣ ወይ ዛሬ እንዲያሪግ ነገ ለምን እንዲያረጋለሁ በምትይበት ሰዓት እነሱ ደግሞ በቃ መልስ መልሳለች፣ እንዲህ ብላለች። እኛ ጋራ መልስ የምትመልሰው አንፈልግም። በቃ እነሱ ጥርሳቸው ውስጥ የሚያስገቡት እንዲህ አይነት ሰው ነው። እና አትከራከሩ፣ መስራት ግድ ነው። እየሰራ ነው። መስራት እንደው መስራታችን አይቀርም፣ ግን መልስ እንመልሳለን። እቺ መልስ በምንመልስበት ሰዓት እነሱ ደግሞ ጥም ደርጎ ነው የሚጠምዱ ነው። እነሱ ይሄንን ነው በቃ ጥምት በቃ፣ አንቺ ስሪ አትስሪ ያኔ ስሪ አትስሪ ማለት እሺ ብቻ ነው የሚያስፈልገው። አንቺ እሺ ካልሽኮ ሰራሽም አሰራሽም ዞር ብላም ወይ ልብ ብላም አታይም። ግን ያችኑ ደቂቃ ይሄን እንዲህ አርጊ፣ ያው ትንሽ ነገርም ሳይሆን ትንሽ አዋራም ካዩ ነይ ነይ ነይ ነይ ነይና እዚህ ጋር ቦታ ላይ ቆሻሻ አለ ብሎ ይነግሩሻል። በዛ ሰዓት እኔ ሰርቻለሁ ሲቲ ያንቺን ትንሿን ነገር አይከብዱና ወር ሙሉ እሷ ሳያወሩ ይከርማሉ። እናንተ ደግሞ ብልጦናችሁ ማለት ነው። በዛ እሷ እንዲህ ስትወይ እሺ ብለሽ እሷ ፊት ለፊት ሄደሽ ነካ ነካ አርገሽ ሳጸዳሽው በቃ ንጹሕ ነሽ፣ ትሰራደሽ፣ ጎበዝ ነሽ። ሁሉም በቃ ያንቺን ደግነት ሳያወሩ የሚከርሙ አንቺ ግን አንድ በቃ አይቻልም ብለሽ ወይ ክርክር አንድ ቃል መልስ ከመለሽው እሱን አመቱ በሙሉ እሷ እንዲህ ነገርኛ ናት ብሎ ሲያካብዱ የተርማሉ። ለምን እኛ ላይ የደረሰው ሁላችንም ላይ ያለ ነው። ይሄ ከሁላችንም ጋር ያለ ነው። እና በተረፈ ደግሞ ማለት ነው አብዛኛ ራሳችሁን ጠብቁ። እንዲ ተጨንቅን እንዲ ተጨንቅን እንዲ ስቃያይትን እንቅልፈትን በአንድ አይናችን እንቅልፍተኝትን በአንድ አይናችን አላር ነው እየጠበቅን በአንድ አይናችን ነው ምንተኛ ሙሉ እንቅልፍ አይደለም ምንተኛ የዶሮ እንቅልፍ ነው የዶሮ እንቅልፍ እንኳን እንደ ረዥም ሊሆን ይችላል ነጋ ለአላት መጮህ በቃ እንዲህ ተኝትም ማለት ነው ሰው እንሆናለን ብለን እራሳችን እንቀይራለን ብለን ነው ከሀገራችን የወጣ ነው ወገን እራሳችሁን ጠብቁ የወጣ ነው ሰው ለመሆን ሰርተን ወደ ሀገራችን ለመግባት ነው። ዛሬ ሰርተን እጭ ነገ ያገኛለው ብለን ያገኘኑ ስንገዛ ያገኘው ብራችን ስናባክን የሰው ሀገር ላይ ነው መቀር ያገር ያገኛናትን የሰራናትን እዛች ባንክ አካውንታችን ላይ ካልወረወርናት ካላስቀመጥናት የዛሬ ወር ስትመጣ ያችን ቆንጆ ልብስ እገዛበታለሁ እችን ቆንጆ ጫማ እገዛበታለሁ እችን እንዲህ አደርግበታለሁ ብለን ካባከነው ያዝዛችን የምትመጣው ሌላ ፋሽን ይመጣል። የዛሬ ወር ጨርሻለሁ ፋሽኑ ላይ ማለት ነው። የዛሬ ወርም ቢመጣ ሌላ አዲስ ፋሽን ይመጣል። ያችን አዲስ ፋሽን ዛሬም እሱን ይገዛለሁ ካል የሁለት ወር ወይ የሶስት ወር ሊያልቅ ይችላል። ምንድነው ቡትቱ ብቻ ገዝተን ቡትቱ ብቻ ይዘን ከገባን እድሜ ሙሉ ወደ ሀገር መግባት የለም። እድሜ ሙሉ ደግሞ ተመልሰን ወደ ሀገር ስደት ነው የምንመጣው። ተመልሰኑ ተመልሰን ወደ ሰው ሀገር ነው የምንመለሰው። ምንድነው የምጠቅመን? ቡቱቱ አይደለም የወጣንበት ብራችን አካውንታችን ላይ አስቀምጠን ለሀገራችን፣ ሀገራችን ገብተን ብንለብስም ያምርብናል። ሁሉንም ከሀገር ነው የማምረው። እዚህ እንኳ ምንም ተሸርጭም፣ ዶንያም ተሸርጭ ብሄድ እኮ ከማር ቤት ውስጥ አልወጣም። ከማዳም ኩሽና ወጥቼ የቱ ጋር ነው የምለብሰው? ግን ከዚህ ሁላ ገዝቼ ሻንጣ ውስጥ ከማስቀምጥ ብሬን ቢያስቀምጥ ይሻልኛል። ብሬን አካውንት ላይ ወይ ደግሞ አካውንቴ ያው አካውንቱን ከአካውንት ላይ የተቀመጠ ጠፍቶ አይጠፋም። አይጠፋም፣ አካውንት ላይ ያለ እኮ አይጠፋም፣ የትም አይሄድም። ግን ምንድነው እኛ አከሌ ይሄን ለብሳለች፣ ይሄን እንዲህ ለብሳለች፣ እሱን ለብሳለሁ፣ ለብሳለው፣ ይሄን ይገዛለው ካል ነው መቼም አንገባው ከሰው ሀገር። ሁለተኛ ደግሞ ሰው ሀገር ላይ ብዙ መቀመጥ ትርጉም የለውም፣ ብዙ መቀመጥ ተስፋ የለውም። የተወሰነ ሀመ ሰርቶ ወደ ሀገር መግባት ነው ወሳኝ። ሰው ሀገር ላይ የሰው ሀገር የሰው ሀገር ነው። ብዙ ነገር ያመልጠናል። ብዙ ነገር ነው በሰው ሀገር ላይ የሚቀረው ማለት ነው። ስለዚህ ወገን እህቶች ልጆች ይውላችሁ እኔም የሚመክራችሁ ሳርታችሁ ወደ ሀገራችሁን ለመግባት ብራችሁን ቋጠሩ፣ ብራችሁን ቋጥሩ። ሁለተኛ ደግሞ ሶስተኛም እደግ መደግምላችሁ ብራችሁን ከሀገር ወጣችሁ፣ ቁርስ ሳት በሉ ወይ ምሳ ሳት በሉ ወይ ራስ ሳት በሉ የሰው ሀገር ላይ የምትኖሩት ብራችሁን ቋጠሩ። ዛሬ ለወንድሜ፣ ዛሬ ለእህቴ፣ ዛሬ ለአባቴ የዛሬ ወር ለእናቴ የዛሬ ወር ለአባቴ የዛሬ ወር ለእህቴ ለወንድሜ ስትሉ የሰው ሀገር ላይ እንዳትቀሩ። እነሱ እኮ ሀገራቸው ላይ ያሉት ማለት ነው። ትዳራቸውን አሞቀው፣ ልጆቻቸውን እያሳደጉ ትዳራቸውን እየጠገኑ ነው። አንቺ ደግሞ የማዳም ኩሽና ውስጥ ወገብሽ ጎብጦ ፀሐይ ሳታገኚ ሰው የደረሰበት ወጥቶ ሲሄዱ ሳደርሽ ጎብጤሽ ነው ግን ጎብጤሽ፣ ወደ ሀገር ሲገቢ ባዶው እጅ። ያኔ እንደዛ ስታደርግላቸው የነበረ ወንድምሽ፣ እህትሽ፣ አባትሽ፣ እናትሽ ዞር ብሎ አይውሽም። ዞራ መጣችሁ፣ ወጥቶ ይዘው መጣችሁ ነው ምሉሽ እንጂ ምንም አደርጉልሽ። የእውነት ራሳችሁን ጠብቁ፣ ራሳችሁን ጠብቁ። በተረፈ ሁለተኛ ሁለት ዓመት ያልሞሉ እህቶች ወንድሞቼ፣ ወገኖች ሁላችሁንም። ወንድም ወንድም አለ ወንድም አለ። የተቸገሩት ያው ብዙ ሚዲያ ላይ የምናያቸው ነው የምንሰማ ነው። ራሳቸው ጠብቁ። ከናንቴ ከእናንተ ጋር ይሁን ግን፣ እስክትለምዱ ድረስ ኦኬ እሺ፣ ግዴታ ነው ይሄ። ነው የሚመክራችሁ ወንድሞቼ፣ እህቶቼ፣ ወገኖቼ ሁላችሁንም ባላችሁበት ፈጣሪ ጠብቃችሁ መቤቴ ከእናንተ ጋር ይሁን። ሰላሙኑ የእግዚአብሔር ሰላም ከእናንተ ጋር ይሁን። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በትህትና እጠይቃችኋለሁ። ሰላሙን